ደግሞ እንዲ ትልቅ ሆኖ ሲገረዙ ምናም ጥሩ ነው ምናምን፣ እንዳያችሁት ያው ወደ ቦታ ተበልሻለሁ፣ ግን አውቄ ነው፣ አልገባም ካለን ብዬ ነው። እግዚአብሔር ይመስገን አሁን ገብቷል። ጠብቀዋለን ሕክምናውን ጨርሶ። ዳጊ አልተገረዘም፣ ሜሪ አስገረዘችው። እንግዲህ በግድ ተለማምጣ ወደ ሐኪም ቤት ወስዳ። አሰላም አለይኩም ወራምቱላይ በረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ መወዳችሁ ማከብራችሁ ሰላም ተባብራታችሁ ጀዛከላ ከይር ባላችሁ በታላህ ሰላማችሁን ያብዛ። እኔ ከዚ ጋር አንድ ሶስቱ አጋጥሞኛል። ያው በአካል ያገኘው ኢትዮጵያ ላይ አንድ ሰው ነው ያልተገረዘውና አንዳንድ ጊዜ ቤተሰብን የምትሳደቡ ልጆች አላችሁና አንድ ግዜም እንደዚህ አጋጥሞኛ እዚ ሶሻል ሚዲያ አንድ ጊዜ ደግሞ እዚህ ሀገር ከመምጣቴ በፊት ነው ያየሁትና ትልቅ 27 አመት የተገረዘ አይቻለሁኝ አዲስ አበባ ማለት ነውና እንደዚህ ወንድም እየውን ስጠይቀው፣ ለምንድን ያልተገረዘው ምን ነው? እናቱ አለች ያል እኮ ጎረቤት ሰውስ ምናምን እላለሁኝ እና ልጅ ሲወለድ ታውቃላችሁ፣ የሰፈራችን ጎረቤት በተለይ የሙስሊሞች በሰባት ቀን ስም ይወጣለታል፣ በሰባት ቀን ይገረዛል፣ አቂቃ ይወጣል። የሙስሊሞች በሰባት ቀን ያለው ሰው አቂቃ ያወጣል፣ የወንድም የሴቱ በሸሪያው ስም ይወጣለታል ይገረዛል፣ ማለት ነው የወንዶች ደግሞ ያው በሴት ከሆነች በሰማንያ ቀን ክርስትና ትነሳለች፣ የወንድ ከሆነ ደግሞ በአርባ ቀን። በዛን ሰዓት እንግዲህ ግድ ትዝ ይላቸዋል፣ በዚህን ሰዓት ማለት ነው። እና ብዙውን ጊዜ ኢትዮጵያ ያለውን ልጅ የተገነዘብኩት ምንድነው ኩፍኝ የምትባል በሽታ አለች አሉ። ኩፍኝ የሆነ ወፍ ምናምን የሚባል እመም አለና፣ ወይ እናቲቱ ወይ ልጁ በሚታመምበት ሰዓት በዛን ሰዓት ልጁ ሲታመም ችላ ይላሉ። ህመም ላይ ነው ያለው ብለው ችላ ይሉና ከዛ በኋላ ለተወሰነ ጊዜ ወይ ጉንፋን ይዘ ሆነ እንግዲህ ሀገራችን ህጻናቶች ሲታመሙ ማለት ነው። እንደዛ በሚታመሙበት ሰዓት ችላ ይላሉ። በተለይ ወደ ገጠር ምናምን አካባቢ ችላ ይሉና ከዛ ልጁ እያደገ እያደገ ሲሄድ አሁን እሱ ማን ያስታምማል ምናምን ግዴ ታውቃላችሁ ቁስሉ ሲፈራገጡ ምን ሲሉ ያን ያን ይሰላቻሉ። አንዳንድ ጊዜ ደግሞ ወላጅ ሳይኖር ወልዳ ወይ ለተወሰነ ዓመት ለተወሰነ ጊዜ በሚገረዝበት አለ ሰው ሰታ የሆነ ቦታ ልትሄድ ትችላለች፣ ወይ ልትሞት ትችላለች። በዛ በዛ አጋጣሚ ልጁ በዛ በስቃይ ውስጥ ያድጋልና ማንም አያስታውሰውም። በዛ በዛ አንግል ነው አንዳንዶች ማሰብ ያለባችሁ እና እናትን ባትሳደቡ ጥሩ ነው። አንድ ጊዜ ይሄኛውን ሳይሆን አንድ ጊዜ አየሁት ስላለ ነው አንቺ ምን አይነት እናት ነሽ ልጅሽን እንኳን ማስገረዝ ያቃተሽ ምናምን ትላላችሁ። እና አሁን ለምሳሌ በሀገራችን ላይ የምታዩት አንዳንድ ነገር አለ። በዛ አጋጣሚ እናት ለልጆቻቸው ስለሚንሰፈሰፉ እመም ላይ ሊሆን ይችላል። ያን ያንም ታሳቢ ያድርጉ ከመሳደባቸው በፊት ማለት ነው። እናት ማለት ውድ ነገር ናት። በማንማ በምንም የምትጠራ አይደለችም። የማንም እናት ንግስት ናት። እና እሱም በዛ ውስጥ አንዱ ነው ብዬ ነው የማስበው። በዛ አጋጣሚ ያልተገረዘ ይሆናል። ግን ጥፋተኛው ምንድን ነው? ወደ ሶሻል ሚዲያ ከመጣ ቆይተዋል። ቢያንስ ያውቃል፣ ሁሉን ነገር ያውቃልና መገረዝ ነበርበት እስካሁን ድረስ እና ከእናቱ ልቅ እኔ ወደ እሱ ነው መፈርደው። እና አሁን እንግዲህ ሜሪ ቀልጣፋ ስለሆነች ጎበስ ስለሆነች ትንሽም ምራቅ ዋጥ ያደረገች ስለሆነች ነው ይሄንን ነገር አስባ ምን ብላ ልታግዘው ከጎኑ የሆነችው እና የኔ ብቻ ነው ላልሽው ደግሞ የኔ ብቻ ነው በቃ ድንግል ነው ምናምን በጣም ነው ደስ ያለኝ ምናምን ስትል፣ ለደስታሽ እንደሰተልሻለን። አላህ እስከ መጨረሻ ፈቅራችሁን ያዝልቀው። የማንኛውም ትዳር አላህ ያሳምረው። ቤታቸውስ ኑር አላህ ያደርግላቸው። ማንም ባለ ትዳሮች ደስተኛ ሆኖ በህይወታቸው እንዲኖሩ ነው የምንፈልገውና አላህ አላህ የሶሻል ሚዲያ ሙሲባና ሸይጣን ያንሳ። ሁሉም ደስተኛ ሆኖ በህይወቱ የሚኖር ነው ደስ የሚለንና ያው አንዳንድ ሰው ትዳራቸውን መሸቀያ ያደርጉታል። የውሸት እየተጣሉ የውሸት እየተናረኩ ህይወታቸው ውስጥ የማይሆን ነገር ፕራንክ እያስገቡ ድራማውን ያረዝሙታል እና ከዛም ነገር አላህ ይጠብቀን። ወንድ ልጅ ብዙም ባይሆንም ሴት ልጅ ወድሃለሁ ስትለው ሴት ልጅ ዋጋ ትከፍልለታለች፣ ጥግ ድረስ ያላትን አሟጣ ዋጋ ትከፍልለታለች። ግን በኋላ ላይ በቃ ይሉንታ ይዞች ነው ምናምን ምናምን ብሎ ሊተውሽ ይችላል፣ ወይ ከአንቺ የተሻለችዋን ደግሞ እንጭጭ ሊያገኝ ይችላል። ሊተው ይችላል። ና በዚህ ናህል ደስተኛ ባቶኝ ጥሩ ነው። ደስታሽን ያዘልቅልሽ። ከአንቺም ከሱም ምንም ችግር የለብኝም። ስጀምር እኔም አላቃችሁም። እና አንዳንድ ጊዜ ወንዶች ያለባቸው ባህሪ ሴት ወድሃለው እንደዚህ ሆንልሃለው ስትለው በኋላ ላይ አፈግፍጎ አፈግፍጎ መጨረሻ ላይ እሺ ይላታል። እሺ ብሏት አብሯት መኖር ይጀምራል። ልጅ ይመጣል። ምን ይላል? ከዛ በኋላ የግድ ስለወደዳት ለተወሰነ አመት አብሮ ይኖሩና ከዛ ይሄ መከረኛ አዲስ ፋሽን አለ እንትና እናንትና እኮ በቃ ተለያይቶ ልጅ እያሳደጉ እኮ ነው ይቻላል እኮ የሚባለውን አማርኛ መተው ሕይወታቸው ውስጥ ይከቱና ከዛ በኋላ መለያየትን ይመርጣሉ ማለት ነው። በጣም አደጋ ያለው የሚያስጠላ ሕይወት ማለት አግብታችሁ ወላችሁ መለያየት ማለት ነው፣ በጣም የሚያስጠላውና። እሷም እንግዲህ አሁን በጣም ደስተኛ ነኝ እሱን በማግኘት የእሱ ሌላ ሴት አያውቅም ምናምን እያለች እየተደሰተች ነው ያው የነገን ስለማናቀው ብዙም ወንድ ልጅ ላይ አማና ባት ጥሩ ነው። በአሁን ሰዓት ወላሂ በጣም ነው የሚያስጠላው ማለት ነው። እና የምታዩት ባለትዳሮች፣ የምታዩት ጓደኛሞች የሚባሉ ከሁሉም በሙስሊምን ብትመጡ፣ በክርስትና እምነትን ብትመጡ፣ በቃ ሁሉም ምርን ያለፈ ብቻ ነው የሚሰራው ስራ ማለት ነው። ለምን? በቃ ታርጌት ያደረጉት ምንድን ነው? ገንዘብ እና ገንዘብ። በቃ የእንትና ቪው እኮ ዛሬ እንደዚህ ተጣልተው እንደዚህ ያገኙ፣ ዛሬ እኮ እንደዚህ ገባላቸው፣ እንደዚህ ያደረጉ፣ በቃ ያ ነው። በቃ በአሁኑ ሰዓት ኧረብ በእውነት በየእምነታችሁ ጸልዩ፣ ዱዓ አድርጉ።